ሰላም ጤና ይስጥልን። የተወደዳችሁ የኤችጄን ቤተሰቦች የአክብሮ ሰላምታችን በያላችሁበት ድረስ እንሆ፣ የዕለቱን መረጃዎች ይዘንላችሁ ቀርበናል። በቅድሚያም ርዕሰ ጉዳዮቹን አስተዋውቃችሁ የትራምፕ አስተዳደር ሀርቫርድ ዩኒቨርሲቲ ዓለም አቀፍ ተማሪዎችን እንዳይቀበል ከለከለ። የደቡብ ሬዲዮና ቴሌቪዥን ድርጅት ቴሌቪዥን ትላንት ምሽት በቀጥታ ስርጭት ዜና እያስተላለፈ በነበረበት ወቅት በድንገት ስርጭቱ መቋረጡ ተገልጿል። በሱዳን በቀጠለው የእርስ በርስ ጦርነት ባለፈው ዓመት በፈጥኖ ደራሽ ኃይሉ ወይንም አርኤስኤፍ ላይ የኬሚካል የጦር መሣሪያ ተጠቅማለች በማለት አዲስ ማዕቀብ እንደምትጥል የአሜሪካ ውጭ ጉዳይ ሚኒስትር አስታወቀ። በዓለም ድንቃድንቅ መዝገብ ላይ የሰፈረው የሰው ሠራሽ አስተውሎት ሥልጠና እያነጋገረ ነው። በየቀኑ ትኩስ ትክክለኛና ወቅታዊ መረጃዎችን የሚያገኙበት ኤችጄን ዕለታዊ መርሃ ግብራችን ተጀምሯል። በቆይታችን ቀደም ብለን የጠቃቀስናቸው መረጃዎች ጨምሮ አዳዲስ መረጃዎችን አክለን ወደ እናንተ እናደርሳለን። እንደተለመደው መረጃዎቻችን ለብዙዎች እንዲደርሱ ላይክ፣ ሼር፣ ሰብስክራይብ እንዲሁም ኮመንት በማድረግ ቤተሰብ ይሁኑን። ቻይና 500 ሚሊዮን ዶላር ለዓለም ጤና ድርጅት ልትለግስ ነው። ቻይና በሚቀጥሉት አምስት ዓመታት ለዓለም ጤና ድርጅት 500 ሚሊዮን ዶላር ለመለገስ ቃል የገባች ሲሆን ይህም ውሳኔዋ ለዓለም ጤና ድርጅት ድጋፍ ከሚያደርጉ ሀገራት ውስጥ በቀዳሚነት ያስቀምጣታልም ተብሏል። ቻይና ይህንን ይፋ ያደረገችው ከሰሞኑም በጄኔቭ እየተካሄደ በነበረው ዓለም አቀፍ የጤና ጉባኤ ላይ ሲሆን፣ ድጋፉ ቻይና ከሌሎች ሀገራት ጋር በጋራ ለመስራት ያላትን አቋም የሚያሳይ መሆኑን ተገልጿል። የዓለም የጤና ድርጅት አቅዶት የነበረውን የ2026 በጀት በ21 በመቶ በመቀነስ ወደ 4.2 ቢሊዮን ዶላር ዝቅ ያደረገ ሲሆን ይህም በዋና ነት በትራምፕ አስተዳደር በተወሰደው እርምጃ ምክንያት የገንዘብ እጥረት ስለገጠመው መሆኑ ተጠቁሟል። የቻይና ውሳኔ በዓለም አቀፍ ደረጃ ተሰሚነቷን ለመጨመር እያደረገችው ካሉ ተግባራቶች እንደ አንዱ ሊወሰድ እንደሚችልም የዋሽንግተን ፖስት ዘገባ አመላክቷል። አሜሪካ ከዓለም ጤና ድርጅት ራሷን ማግለሏን ተከትሎ ቻይና እያደረገች ያለው እንቅስቃሴ በዓለም የጤና ሴክተር፣ አየር ንብረት ለውጥና፣ በሌሎችም ተያያዥ ጉዳዮች ላይ ያላትን ተጽዕኖ እንደሚያሳድግላትም ተነግሯል። የሰባ ካሬ ቤት ግንባታ አባላትና አመራሮች በድጋሚ ሰላማዊ ሰልፍ አካሄዱ። አባላቱ ሐሙስ በጠሩ ሰላማዊ ሰልፍ ለስድስት ዓመታት የዘለቀው የመብት ጥያቄያቸው ቁርጥ ያለመላሽ እንዲሰጠው በምሬት ጠይቀዋል። በሰልፉ ላይ ትግራይ የመሬት ጥበት የለባትም፣ የመኖሪያ ቤት ጥያቄ መሠረታዊ እንጂ የምቾት ጥያቄ አይደለም፣ ለሰባ ካሬ ቤት ግንባታ እንጂ ለአፓርታማ አልተደራጀንም፣ ፍትህ ለሰባ ካሬ የቤት ግንባታ አባላት የሚሉና ሌሎችም መፈክሮች ተስተጋብተዋል። በትግራይ ፕሬዚዳንት ጽፈት ቤት ደጃፍ ፕሬዚዳንት ታደሰ ወረደ ወደ ስልጣን ከመጡ ለሁለተኛ ጊዜ በተካሄደውና በመቶች የሚቆጠሩ የቤት ፈላጊዎች የተሳተፉበት ድምፅ ሰምቶ ምላሽ የሚሰጥ የመንግስት ስራ ኃላፊ አልተገኘም። የሰባ ካሬ የቤት ግንባታ ማህበር አባላት ባለፈው ሳምንት በመቀሌ አስተዳደር የስብሰባ አዳራሽ ተገኝተው በአጭር ጊዜ ቁርጥ ያለ ምላሽ እንዲሰጣቸው ጠይቀው ምላሽ ባለማግኘታቸው ሰልፍ ሊጠሩ መገደዳቸውንም አስረድተዋል ሰላማዊ ሰልፈኞቹ በተደራጁበት መመሪያ አራት 2011 ዓ ም መሰረት ለሰባ ካሬ የቤት ግንባታ እንዲሰጣቸው ያቀረቡት ጥያቄ እስኪመለስ የመብት ግላቸውን በሰላማዊ መንገድ እንደሚቀጥሉም አስታውቋል ከጦርነቱ በፊት በመላ ትግራይ ለሰባ ካሬ የቤት ግንባታ በማህበራት የተደራጁ ከ60 ላይ አባላት መኖራቸውን ቲክቫ ኢትዮጵያ ገልጿል። በሱዳን በቀጠለው የእርስ በርስ ጦርነት ባለፈው ዓመት በፈጥኖ ደራሽ ኃይሉ ወይንም አር ኤስ ኤፍ ላይ የኬሚካል ጦር መሳሪያ ተጠቅማለች በማለት አዲስ ማዕቀብ እንደምትጥል የአሜሪካ ውጭ ጉዳይ ሚኒስትሩ አስታወቀ። ከሰኔ ስድስት ቀን ጀምሮ አሜሪካ ወደ አገሪቱ የምትልካቸው ምርቶች እንደሚገደቡና የፋይናንስ ብድር ገደቦች ተግባራዊ ይሆናሉ ሲሉ ቃል አቀባዩ ታሚ ብሩስ ተናግረዋል። ከዚህ ቀደም የሱዳን ጦር እና የፈጥኖ ደራሽ አማጽያኑ በግጭት ወቅት የጦር ወንጀሎችን ፈጽመዋል በሚልም ተከሰው ነበር። አሜሪካ ለወሰደችው እርምጃ ምላሽ ለማግኘት ቢቢሲ የሱዳን ባለስልጣናትን ቢጠይቅም እስካሁን መግለጫ ለማዘጋጀታቸውን ተናግረዋል። ከሁለት ዓመት በፊት በሱዳን ጦርና በአርኤስኤፍ መካከል በተፈጠረ የስልጣን ሽኩቻ በተቀሰቀሰው ግጭት ከ150 ሺህ በላይ ሰዎች እንደተገደሉ መረጃዎች ይጠቁማሉ። ባለፉት ወራት የሱዳን ጦር ዋና ከተማዋ ካርቱምን ቢቆጣጠርም ውጊያው አሁንም እንደቀጠለ ነው። አሜሪካ የትኛው የኬሚካል ጦር መሳሪያ አገኘው እንዳለች የተገለጸ ነገር የለም። ሱዳን ብዙ ጉዳት፣ ስቃይና አለፈ ሲልም ሊገድል የሚችለውን ክሎሪን ጋዝ ለሁለት ጊዜያት ተጠቅማለች ሲል ኒውዮርክ ታይምስ በጥር ወር ዘግቧል። የሱዳን መንግስት ሁሉንም የኬሚካል ጦር መሳሪያዎች አጠቃቀም እንዲያቆምና የዓለም አቀፍ መረ ስር ያሉትን ግዴታዎች እንዲወጣ ዩናይትድ ስቴትስ ትጠይቃለች ብሏል በመግለጫው በዓለም አቀፉ የኬሚካል ጦር ስምምነት መሠረት መሰረት ፈራሚ ሀገራት የያዙትን የጦር መሳሪያ ክምችት ለማስወገድ ቃል ገብተዋል። በዩናይትድ ስቴትስ መቀመጫው እንዳደረገው አርምስ ኮንትሮል አሶሴሽን ከሆነ ስምምነቱ ከግብፅ፣ ከሰሜን ኮሪያና ከደቡብ ሱዳን በስተቀር ሱዳንን ጨምሮ ሁሉም ሀገራት ፈርመዋል። የሱዳን ወታደራዊ መሪ አብዱልፈታህ አልቡርሃን ሱዳንን በማተራመስና የዲሞክራሲ ሽግግር ግብን ማፍረስ የሚል ክስ የቀረበባቸው ቢሆንም የአገሪቱ የውጭ ጉዳይ ሚኒስትር እንግዳና አሳሳቢ ሲልም ማውግዞታል። የአርኤስኤፍ መሪ መሐሙድ አምዳን ዳጋሎ ወይንም ሄሜቲ በአገሪቱ የዘር ማጥፋት ወንጀል እንዲፈጸም ቆርጧል ሲል በቀድሞ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ተከሷል። ሁለቱም ወገኖች ላለፉት ሁለት ዓመታት ስልጣንን ለመቆጣጠር ሲፋለሙ ቆይቷል። በዚህም የተነሳ ወደ 12 ሚሊዮን የሚጠጉ ሰዎች ሲፈናቀሉ 25 ሚሊዮን ሕዝብ ደግሞ የምግብ እርዳታ ጠባቂ ሆኗል። በቀደምት እርምጃዎች ምክንያት አዳዲስ ማዕቀቦች በአገሪቱ ላይ ብዙም ተጽዕኖ አይኖራቸውም ሲል ኤኤፍፒ የዜና ወኪል ዘግቧል። የደቡብ ሬዲዮና ቴሌቪዥን ድርጅት ቴሌቪዥን ትላንት ምሽት በቀጥታ ስርጭት ዜና እያስተላለፈ በነበረበት ወቅት በድንገት ስርጭቱ መቋረጡን የጣቢያው ሰራተኞች ለቲክቫ ኢትዮጵያ ተናግረዋል። የቀድሞ የደቡብ ብሔር ብሔረሰቦችና ህዝቦች ክልልን መፍረስ ተከትሎ ከፍተኛ የገንዘብ ችግር ውስጥ እንዳለ የሚነገረው ድርጅቱ የቴሌቪዥን ስርጭቱ የተቋረጠው ከአየር ሰዓት ክፍያ ጋር በተያያዘ እንደሆነ የውስጥ ምንጮች ገልጿል። የጣቢያው ስራ አስፈጻሚ ተወካይ ደግሞ ስርጭቱ የተቋረጠው በቴክኒክ ችግር ምክንያት እንደሆነም ተናግሯል ይገኛል። ትላንት ምሽት የአንድ ሰዓት መደበኛ ዜና በቀጥታ ስርጭት እያስተላለፈ በነበረበት ወቅት በድንገት ቻናሉ ከአየር ላይ መውረዱ ለቲክቫ ኢትዮጵያ የገለጹት የውጭ ምንጮች ዛሬ ረፋድ በአንድ ወር ጊዜ ውስጥ የአየር ሰዓት ኪራይ እንደሚከፈል በፖለቲካ አመራሩ በኩል ቃል ተገብቶ አምስት ሰዓት ገደማ ወደ አየር ተመልሷል ሲሉ ተናግረዋል። ተቋሙ ባጋጠመው ከፍተኛ የበጀት ቀውስ ምክንያት የሚያዝያ ወር የሰራተኞች ደሞዝ ይህ መረጃ እስከተጠናቀረበት ጊዜ ድረስ አለመከፈሉን የገለጹት የተቋሙ ጋዜጠኞች ስርጭት ድርጅቱ በአየር ሰዓት ኪራይ ክፍያ ምክንያት ስለመቋረጡ ከተቋሙ የስራ ኃላፊዎችም ጭምር ማረጋገጣቸውን ለቲክቫ ኢትዮጵያ አስረድተዋል። የትራምፕ አስተዳደር ሀርቫርድ ዩኒቨርስቲ ዓለም አቀፍ ተማሪዎችን እንዳይቀበል ያገደ ሲሆን፣ ይህም ከአሜሪካ አንጋፋው ዩኒቨርስቲ ጋር ያለውን አለመግባባት አባብሶታል። የአገር ውስጥ የደህንነት መስሪያ ቤት ኃላፊ ክሪስቲኖ አሚ በኤክስ ገጻቸው ላይ እንዳሰፈሩት አስተዳደሩ ሀርቫርድ ተማሪዎችና ስደተኛ ያልሆኑ ተማሪዎችን መቀበል የሚያስችለውን እድል ወይም ስቱደንትስ ኤንድ ኤክስቼንጅ ቪዚተር ፕሮግራም ሰርቲፊኬሽን ሕግን ማክበር ባለመቻሉ ምክንያት ተሰረዟል ብለዋል። ይህ በመላው አገሪቱ ለሚገኙ ሁሉም የዩኒቨርሲቲዎችና የትምህርት ተቋማት እንደ ማስጠንቀቂያ ይሆናችሁ ሲል ሐሙስ፣ በማህበራዊ ሚዲያ ገጻቸው ልጥፍ ላይ ጽፏል። ሀርቫርድ፣ ውሳኔው ህገ ወጥ ነው ሲል በመግለጫው ግዞታል። ከ140 በላይ ሀገራት የመጡና ዩኒቨርስቲውንና ይችን ሀገር በማይታመን መልኩ የሚያበለጸጉትን ዓለም አቀፍ ተማሪዎቻችንና ምሁራኖቻችንን ለማስተናገድ ሙሉ በሙሉ ቁርጠኞች ነን ሲል ዩኒቨርሲቲው በመግለጫው ላይ ምላሽ ሰጥቷል። ለዩኒቨርሲቲው ማህበረሰብ አባላት መመሪያና ድጋፍ ለመስጠት በፍጥነት እየሰራን ነው። ይህ አጸፋዊ እርምጃ በሀርቫርድ ማህበረሰብና በሀገራችን ላይ ከፍተኛ ጉዳት ያደርሳል። እንዲሁም የሀርቫርድ የአካዳሚክና የምርምር ተልኮ ን ያዳክማል። የትራምፕ አስተዳደር ውሳኔ በዩኒቨርሲቲ የሚማሩ በሺዎች የሚቆጠሩ ዓለም አቀፍ ተማሪዎችን ሊጎዳም ይችላል። ባለፈው የትምህርት ዘመን ከ6700 በላይ ዓለም አቀፍ ተማሪዎች በተቋሙ ተመዝግበው እንደነበር የዩኒቨርሲቲው መረጃ ያሳያል። ይህም ዩኒቨርሲቲው ካሉት የተማሪዎች ብዛት መካከል 27 በመቶውን ይሸፍናል። ሐሙስ እለት ዜናው በዩኒቨርሲቲ ውስጥ በሚገኙ ዓለም አቀፍ ማህበረሰብ ዘንድ በፍጥነት ተሰራጅቷል። ይህም የወደፊት እጣፈንታቸው በድንገት ቅርቃር ውስጥ ለገባው በሺዎች የሚቆጠሩ ተማሪዎች ዘንድ ፍርሃትና ብስጭትን ፈጥሯል። የትራምፕ አስተዳደር ለዩኒቨርሲቲ መሟላት አለበት ብሎ የላካቸው ዝርዝሮች በግቢ ውስጥ ጸረ ሴማዊነት ለመዋጋት እንዲረዳው ሀርቫርድ የቅጥር የቅበላና የማስተማር አሰራሩን እንዲቀይር ይጠይቃል። ዩኒቨርሲቲው የተጠየቀውን ለማሟላት አሻፈረኝ በማለቱ ከቀረጥ ነጻ ተጠቃሚነቱም እንደሚሰረዝ ማስጠንቀቂያ የደረሰው ሲሆን የሚያገኘው 2.2 ቢሊዮን ዶላር ድጎማና 60 ሚሊዮን ዶላር የኮንትራት ገንዘብም ተቋርጧል ትራም ትራምፕ ወደ 256 ሚሊዮን ዶላር የሚሆን የሀርቫርድ ድጎማና በየአመቱ የሚመደበውን ስምንት ነጥብ ሰባት ቢሊዮን ዶላር በድጋሚ እንደሚያጤኑ መግለጻቸው ይታወሳል። ሀርቫርድ ከፌዴራል መንግስቱ በጀት ለማግኘት እንዲችል ከዋይት ሀውስ የተሰጡት አስር ማሻሻዎች መካከል አንደኛው ለአሜሪካ አደገኛ የሆኑ ተማሪዎችን መጠቆም ነው፣ ጸረ ሴማዊነትን የሚያባብሱ የተባሉ የትምህርት ክፍሎችን አሰራር በገለልተኛ ባለሙያዎች ማስፈተሽ ይገኝበታል ባለፉት ሁለት ዓመታት ተቃውሞ ያደረጉ ተማሪዎች መቅጣትም ተካቷል። አርቫርድ በዚህ አመት መጀመሪያ ላይ ጸረ ሴማዊነትን ለመቅረፍ ብዙ እርምጃዎችን ወስጃለው ያለ ሲሆን ከመንግስት የቀረቡ ጥያቄዎች የዩኒቨርሲቲውን ምሁራዊ ነጻነት ለመቆጣጠር የተደረገ ጥረት ነው ሲልም ኮንኖታል። ከዚህ ቀደም የኮሎምቢያ ዩኒቨርሲቲ 400 ሚሊዮን ዶላር የፌዴራል ፈንድ መቋረጡ አይዘነጋም። ኮሎምቢያ ዩኒቨርሲቲም ብዙም ሳይቆይ ሀይት ውስጥ ያቀረባቸውን የማሻሻ ሀሳቦች ለመተግበር ተስማምቷል። በዓለም ድንቃድንቅ መዝገብ የሰፈረው የሰው ሰራሽ አስተውሎት ስልጠና። ማይክሮሶፍት በሰው ሰራሽ አስተውሎት ዙሪያ የሰጠው ኦንላይን ስልጠና በአራት ሰዓታት ውስጥ ከ125000 በላይ ሰዎችን በማስተናገድ ክብረ ወሰንን ይዟል። ማይክሮሶፍት ይህንን በአይነቱ የመጀመሪያ የሆነውን የሰው ሰራሽ አስተውሎት ክህሎት ስልጠና ያዘጋጀው የዓለም አቀፍ ተጠቃሚዎችን ትኩረት ለመሳብ ነበር። በዚህም ተሳክቶለት ኮርሱ በአዝናኝነቱና ሳቢነቱ በአጭር ጊዜ በርካታ ሰልጣኞችን በማስተናገድ በዓለም ድንቃድንቅ መዝገብ ሰፍ ፍሯል። ስልጠናው በቴክኖሎጂና ንግድ ዘርፍ ለቀጣዩ ትውልድ ልዩ ተነሳሽነትን ለመፍጠር ያለመ የአምሳ ቀናት ዘመቻ አካል ነው። የዕለት ተዕለት ተግባራትን ቀላል ማድረግ፣ ውጤታማ የሆኑ እቅዶችን ማዘጋጀት፣ በሰው ሰራሽ አስተውሎት መተግበሪያዎችን መፍጠር፣ የሰው ሰራሽ አስተውሎት ቻት መተግበሪያዎችን ማዘጋጀትና መረጃዎችን ለማረጋገጥ ሰው ሰራሽ አስተውሎትን መጠቀም የመሳሰሉት ክህሎቶች በስልጠናው ተካተዋል። ሰልጣኞች ኮርሱን ሲያጠናቀቁ የመውጫ ጥያቄዎችን የሚጠየቁ ሲሆን ማይክሮሶፍቱም ብቁ መሆናቸው ሰዎቻቸውን ሲያረጋግጥ የምስክር ወረቀት ይሰጣቸዋል። በዚህም በ24 ሰዓታት ውስጥ ከ126151 ሰዎች ስልጠናውን በትክክል ማጠናቀቃቸውን ማረጋገጡን የዓለም ድንቃድንቅ መዝገብ አስታውቋል። የዓለም ድንቃድንቅ መዝገብ ባጋራው መረጃ ማይክሮሶፍት በሰው ሠራሽ አስተውሎት ክህሎት ስልጠና በአንድ ቀን በርካታ ተሳታፊዎችን በማስተናገድ ክብረ ወሰን መያዙን ጠቅሶ የምስክር ወረቀት እንዳበረከተለትም ተገልጿል። ውድ የኤችጄን ቤተሰቦች ለሰዓቱ ያዝንላችሁ መረጃዎች እኝን ይመስላሉ። በየቀኑ ትኩስ መረጃዎችን ለማግኘት ላይክ፣ ሼር፣ ሰብስክራይብ በማድረግ ተወዳጁን አብራችሁን ስለነበራችሁ እናመሰግናለን።